ሰላም እንዴት አላችሁ? ወዳጆቼ እንዴት ከርማችሁ? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ በአዲስ የምግብ ሰዓት ተገናኝተናል። ዛሬ ደግሞ ይዤላችሁ የመጣሁት ምንም ይዤ ያልመጣሁት ነገር የለም። ዛሬ ባውባንስ እንሰራለን፣ ክራንች የሆነ ችክን ፍሌት እንጠብሳለን። ከዛ በኋላ ደግሞ ማዮናይዝ እንሰራለን፣ በመቀጠል ሰላጣ እናዘጋጃለን። እንግዲህ አንድ ሰው ማዮናይዝ የተዘጋጀ ባይኖረው ወይም ችክን ፍሌት የተዘጋጀ ባይኖረው ምንም ነገር ባይኖረው ከዜሮ ከስክራች እንዴት አድርጎ ሁሉ ምንም ነገር ቤት ማዘጋጅቶ ሳንድዊች ሰርቶ ሊመገብ እንደሚችል ነው ማሳያችሁ። ስለዚህ እንዴት ነው ማዘጋጀው የሚለው ነገር አብረን ያለን አብራችሁ ነው። እንግዲህ ዛሬ ለማዘጋጀው ሳንዶች ወይም ለማዘጋጀው ምግብ የሚያስፈልገኝ ግብአት እዚህ ጋር ችክን ፍሌት እንጠብሳለን፣ ብያቸዋለሁ ስለዚህ፣ የዶሮ ስጋ አጥንት ይወጣለት እንደዚህ አዘጋጃለሁ። እንቁላል ያስፈልግናል ለመጥበሻም፣ እንዲሁም ለማናይዙ መስታርድ አለኝ፣ ወይም ደግሞ የስናፍጭ ድል። በመቀጠል እርሾ ለዳቧችን ተዘጋጅተዋል። ወተታለኝ እዚ ጋ እዚ ጋ ቬኔገር ወይም ደግሞ አቼቶ አለኝ። በርበሬ፣ ኮረሪማ፣ ቁንዶ በርበሬ፣ የተፈጨ ነጭ ሽንኩርት ዱቄት ልዳቧችን መስሪያ እዚህ ጋ አንድ ሎሚ አዘጋጅቻለሁ። እንዲሁም ደግሞ እዚህ ጋ የኮርን ፍሌክስ አለኝ። እኔ እንደዚህ አይነቱን ምንም ስኳር የሌለበትን ባዮ የሚለውን ምንም ነገር ውስጡ የለውም ከበቆሎ በስተቀር ማለት ነው። እሱን እንጠቀማለሁ። እንዲሁም ምን ያስፈልገኝ የመሰላችሁ፣ እዚህ ጋ ዘይት ያስፈልገኛል። ለስላጣ ደግሞ እንደዚህ አይነቱን ጥቅል ጎመን አዘጋጅቻለሁኝ። ስለዚህ ምንድን ነው መሰላችሁ የምናደርገው ይህንን በቀጫጭኑ ከትፈን እንዘፈዝፈውና እንዴት አድርገህ ሰላጣ እንደምናዘጋጅ እናያለን። ከዛ በዚህ መልኩ ከተፍም በኋላ እንደዚህ ቦል ውስጥ ጨምረውና እዚህ ጋር ቪነገር አለኝ እንደዚህ አንድ ሲኒ የሚሆን ቪነገርና ጠቂት ጨው አደርጋለሁ። እንደዚህ የሚያክል ያክል ጨው። ከዛ ይሄንን በደንብ እንደዚህ ለዋውሽ በኋላ ጭምቅ አርጌ ነው የማመጣው። ይሄኛውን ማሳያችኋለሁ እንዴት እንደማደርገው ከዛ ይሄንን በደንብ አድርገን ጥቅት እናደርገዋለን። ስታሹት ሲጥጥ ሲጥጥ የሚለው ነገር እየጠፋ እየጠፋ ይሄዳል። ከዛ በኋላ ላይ ጭምቅ እናድርገውና ጉመንን ብቻ እናመጣዋለን ማለት ነው። ይሄ ሁሉ ቬኔጋ አብሮታ አይሆንም፣ ይጎመዛል ብላችሁ እንዳትፈሩ። ለማንኛውም በእንደዚህ አይነት መልኩ አረኩት በኋላ ከድኜ ሸፍኜ አስቀምጠዋለሁ። እናነሳለን። ይሄን በመቀጠል ይሄንን ያዘጋጀነውን ፍሌት እንደዚህ በቁመቱ አድርገን በእንደዚህ አይነት ቁመት እንከትፈዋለን። በጣም ከወፈረብን እንደዚህ በመሃል ከፍለን ማድረግ እንችላለን። እኔ እንደዚህ አጠር አጠር ያደረኩትኝ ለባውባንስ ለመጠቀምበት ነው። እናንተ ለትልልቅ ዳቦ ከሆነ የምትፈልጉት እንደዚህ አድርጋችሁ ታቻዋል። እንደዚህ አድርጋችሁ መቆት ትችላላችሁ። ወፈር ያለ ከፈለጋችሁ ወፈር ያለ ከስፈለጋችሁ ደግሞ በመሀል ሰንጥቃችሁም እንደዚህ አሳስታችሁ መጠቀም ትችላላችሁ። ል በዚህ አይነት መልኩ መጠቀም እንችላለን። በመቀጠል የከተፍነውን ዶሮ እንደዚህ ቦል ውስጥ እንጨምርና እንዘፈዝፈዋለን። እኔ በወተት ብቻ ነው የምዘፈዝፈው። አንዳንድ ሰው ቤኪንግ ሶዳ ይጨምራል፣ በጣም ለስላሳ እንዲሆን ማለት ነው። ግን እኔ ደግሞ መጨመር አልፈለኩም ቤኪንግ ሶዳ። ስለዚህ ወተት ብቻ ነው የምጨምርበት። በዚህ ዝብዝፍ አድርገን። ደስ ደስ ያለ ቆንጆ እናገኛለን። የበለጠ ያለ ሰልሳ ቤኪንግ ሶዳ አዎ፣ ግን ዶሮ ደግሞ ያን ያህል ለመታየት የሚያስቸግር አይነት ጥንካሬ የለውም። በተለይ በተለይ የውጭ ሀገር ዶሮ የውጭ ሀገር ዶሮ መቼም ስል የብዙ ሰው ብሶት እንደሚቀሰቀስ እርግጠኛ ነኝ። ስለዚህ እንሸፍናለን ይህንንም ከዚህ ጋር እናነሳለን። አሁን ደግሞ ሊጥ እናቦካለን። ዛሬ መቼም ማአት ነገር የምንሰራው አይደለም። በዚህ አጋጣሚ ቪዲዮዎች ረዥም ነው ምና ምትል ልጆች፣ እኔ አራት አምስት ነገር ስለምሰራ ነው እንጂ ለአንድ ምግብ ብዙ ቪዲዮ አላረዝምም። ግን አሁን ዛሬ ለምሳሌ የምታዩት አንድ ሳንዶች ለመስራት አራት ነገር አወቅናለ። እንዴት ማለት እንደምንሰራ እናያለን። አንድ ቪዲዮ ወጠዋል። እንዴት ዳቦ እንደምንጋገር ባውባንስ ሲቀጥል፣ ሰላጣው ለብቻ ከዛ እንዴት ክራንች ሆነ ዶሮ መጥበስ እንደምንችል ሁሉ ሁሉን ፉል ቪዲዮ ማየት አለባችሁ ብዬ ሳስብ የዛን ጊዜ ቪዲዮ ይረዝምብኛል እንጂ እመኑኝ። ቀጥ አርገ እናንተ ምን ባቀርብ ደስ ይለኛል። ዋናው እናንተ አይታችሁ እንድትገነዘቡ ላይ ነው የሚፈልገው። እናንተን ማስደስት ነገር ወደ እናንተ ይዤ እምጣት አልፈልግም። ግን አንዳንድ ጊዜ ደግሞ ምንም ስሜት ያጣል ቪዲዮ ራሱ በቃ መጨረሻው እና መጀመሪያው ብቻ ማሳያችሁ ከሆነ። ለማንኛውም ሁለት አሁን እዚህ ጋር ቆጥረናል፣ ሶስተኛ እንደዚህ እንጨምርና ብዙ አንሰራም፣ ትንሽ የምንሰራው። ስለዚህ ሶስት ኩባያ ዱቄት እንጨምራለን እዛ ስኳር እንደዚህ እንጨምራለን። አንድ ሻይ ማንኪያ ስኳር፣ አንድ ሻይ ማንኪያ ደረቅ እርሾ። ከዛ እንደዚህ በዚህ አድርገን ግማሽ ሻይ ማንኪያ ጨው፣ ከዛ ዘይት ትንሽ፣ ብዙ አይደለም። አንዱ ለሶስት ማንኪያ የሚሆን ዘይት እናደርጋለን። ከዛ በኋላ ትንሽ ለስ ያለ ውሃ አርጌ አቦካለሁ ከዛ ይታየችዋል እንደዚህ በደንብ ጥቅልል አርጎ ሲያቦካለን ትንዜት እናደርግበት እና እንዳይደርቅ እንዲቦካለን እናስቀምጠዋለን። ከዛ ሽፍን አድርገን ሙቀት ወዳለበት ቦታ እናስቀምጠዋለን፣ እንዲቦካለን። በማር ቤታችን ደግሞ ፎጣ ደረብ እናደርግበታለን። አሁን ደግሞ ማዮናይዝ እንሰራለን። እዚህ ጋር እንቁላሉን አስኳሉን ብቻ እናደርጋለን። እንደዚህ አስኳሉን ከነጩ ክፍል ከለየም በኋላ እንዲህ እንጨምራለን። ብዙ አልሰራም እኔ ስላለኝ ማዮናይዝ ለማሳየት ያክል ነው። ከዛ በኋላ ትንሽ ትንሽ ሎሚ እንደዚህ እናደርጋለን። ፈላጊ ከሆነም ቤ ነገር ማድረግ ትችላላችሁ። ከፈለጋችሁም አንዱ ማረት ትችላላችሁ። ግድ አይደለም። ዋናው አሲዱ መኖሩ ነው። ከዛ ስታረችን እንደዚህ እንጨምራለን። ትንሽ የዘይት እናደርግበታለን ቀስ እያለን ሰንፈት እየነጣ ይሄዳል። ታያችኋል፣ ምን አይነት እንደሆነ እንዲህ ሲደረግ የማይወድቅ ያችሁት፣ አይሸፍነውም። የዚህን ጊዜ አብቅቷል ማለት ነው። የወፍረቱ መጠን በቂው ነው። እንደዚህ በእጄ ምንድነው ነካ ሳያደርገው ግን ተመልሶ ሽፍን የሚያደርገው ከሆነ መምቻውን የዛን ጊዜ ብዙ መምታት ይጠበቅብናል ማለት ነው። ሊጡ ኩፍ ሁሏል በደምብ የሚገባውን ያክል እዩት ከዛም እናደረጋለሁ መሰላችሁ እዚ ጋ ዱቄት አድርግና መዳመጫ ላይ ሊጡ እንዳምጠዋለሁ ከታች ያለውን ይህንን መዳመጫውን ሁለቱም ላይ ነው ማረግ እዚ እንደዚ ብስብስ አረገዋለሁ ከዛ በፊት ግን እሳት ለኩስና እዚ ጋ ውሃ ጥዳለሁ መዳመጤ ፊት ሰአት ለመቆጠብ ታያቸዋን እዚ ውስጥ እንደዚህ አይነት ብረት አስቀምጫ አለሁኝ በእንፋሎት ነው ባውባንስ የሚሰራው። ባለፈው የሚያያችሁ ልጅ ካላችሁ አሳይቻለሁ። ያላያችሁ ልጆች ደግሞ ይኸው አሁን እንደዚህ አሳያለሁ ማለት ነው። እዛ ሊጣችንን በእንደዚህ አይነት መልኩ ጉፍ ያለውን አድናረገውና ሁለት ቦታ ቆርጬ ዳምጠዋለሁ ሚዝ ነገር ከመሰላችሁ ዱቄት እያደረጋችሁ መዳመጥ፣ በቃ ምንም እውቀት አይጠይቅም። እንደዚህ አይነት መልኩ ከዳመጥም በኋላ ይታያችኋል። ውፍረቱ እንደዚህ አይነት ውፍረት ነው ያለው። ከዛ በደንብ አድርገን እነሰንስበታለን። ዱቄት እዛ እንደዚህ በቅርጽ ማውጫ በተሻለ አጠጋግተን እንቆራርጠዋለን። በክብ በክቡ እዚህ ጋ እንደዚህ። ከዛ ነኝን እንደዚህ የማደርገው ሌላ ዱቄት ላለመነስነስ ነው፣ ለመዳመጥ እንዲያመቸኝ ከኋላም እንዳይስብኝ ማለት ነው። እንደዚህ ካረግን በኋላ በቃ አጥፈን መዳመጥ፣ ትንሽዬ በብዙ አይደለም። እንደዚህ አይነት መልኩ ከዳመጥ ነው በኋላ እንደዚህ አይነት መጋገሪያ ትሪ ላይ እናረጋውና እናበስለዋለን። ምን ስለሚነፋ ቦታ ሰጠት እናደርገዋለን። ከዛ ውሃ ውስጥ የጣድነው ውስጥ እንደዚህ እንጨምረውና እንድረስ እናደርጋለን። የሚቀጥለው ለተሳይ በቃ አሁን ይበቃዋል፣ እናወጣዋለን፣ እንደዚህ እናወጣዋለን። ዘንቀን ካልሆነ እንፋሎቱ በጣም ነው የሚያቃጥለው። በእንደዚህ አይነት መልኩ ጨረስን የመጀመሪያውን። ከዛ የሚቀጥለውን የምንጋግራለን ከዛ እንከድናለን። አንድ አስር ደቂቃ ተጠዋለን እንዲመስል። ውሃው ያነሰ ከመሰላችሁና ውሃ መጨመር ከፈለጋችሁ እንደዚህ አርገ ተጨመር ነው። እንግዲህ እዚህ ምንድን ነው የሚባለው መጋገሪያ ትሪው ላይ ይሆን ብናላል ውሃው። ስለዚህ ምናደርጋለን፣ ተለቅ ያለ ማንኪያ እናመጣና ወይ ጭልፋ ነገር ማለት ነው። እሱ ላይ እንደዚህ ስናንቆረቆር እሱ ቀጥ ብሎ ወደ ታች ይወስድልናል ማለት ነው። ያችሁት ምንም ነገር ጠብሳይል የምንፈልገውን ያክል ውሃ ጨምረን እንጨርሳለን ማለት ነው። ከዛ አሁንም እንደዚህ ሊጡን አረግና ሌላውንም እናበስላለን። አሁን እዚህ ጋር ዘይት ጥጃለሁ። ዘይት ውስጥ ከሚገልኝ ደግሞ ለዶሮ መጥበሻ የሚሆን እዚህ ጋር እናዘጋጃለን። እዚህ ሶስት እንቁላል አርግና ካነሰኝ ጨምራለሁ እያየሁኝ በመቀጠል ደግሞ እዚህ ጋር እቀምማለሁ። ዱቄቱ ላይ ነጭ ሽንኩርት ታያችኋል። አንድ ማንኪያ የተፈጨ ነጭ ሽንኩርት፣ ግማሽ ማንኪያ በርበሬ ሆሪማ፣ እንደዚህ ግማሽ ማንኪያ ወንዶ በርበሬ፣ ግማሽ ማንኪያ አረግና ከዱቄቱ ጋር ደበላለሁ። ከዛ በመቀጠል ደግሞ እዚህ ጋር ያለውን ኮርን ፍለክስ ደቀቅ ደቀቅ አድርገዋለሁ። ከዛ በእንደዚህ አይነት መልኩ በጣም ሳይደቅ፣ በጣም ሻካራ ሳይሆን፣ በእንደዚህ አይነት መልኩ ሻክሻክ ሻክሻክ አድርገን እንጨምረዋለን። ስለማይበቃኝ አንድ ልጨምር። ስለዚህ አሁን ምን አደርጋለሁ መሰላችሁ? ከዚህ ጋር አወጣው እና እንደዚህ ጋር ዱቄቱ ላይ አደርጋለሁ። መጀመሪያ ጨው አልጨመርኩም እስካሁን እንዳያችሁት፣ አልጨምርም ከጠበስኩት በኋላ ከላይ ነው የማደርግበት። እዛ እንደዚህ እንቁላሉን ስጨምራለሁ። ለማንኛውም ዘይቱ በጣም እንዳይገልብኝ ሳቱ በጣም ማብዛት የለባችሁም። እንቁላል ስላለው ከላይ ጥቁር ይልና በአንዴ ከዛ ውስጡ ላይ ይበስልላችሁ ይችላል። ስለዚህ በስነ ስርዓት በደንብ ቀስ አድርጋችሁ ጊዜ ሰጥታችሁ መጥመፍሻ አለባችሁ። ይታያቸዋል እዚህ ጋር በስሏል አልበስለ የሚለውን ቆርጬ ውስጡን አይቼዋለሁ። በጣም አሪፍ ሆኖ ነው የበሰለው። ቴርሞሜትር ሰው የለ ቆርጠን ነው ማየት የምንችለው፣ በባህላዊ ማለት ነው። ከዛ የሚቀጥለውን በተመሳሳይ ሁኔታ እንደዚህ እያለበስን እንጥብሰዋለን። እንደዚህ ሁሉንም ማውጣው አለው። ይሄ መጨረሻ ነው። ከዛም እናደርጋለሁ መሰላችሁ ጨው እነሰንሳለሁ፣ ከታች ያለው ላይም መስንሻለሁ። እንደዚህ ከወጣ በኋላ ነው ጨው እናደርገው። በመቀጠል እዚህ ጋር እንደዚህ ሰላጣችን አለ ጥቅል ጎመናችን። እዚህ ጋር ሁለት ነጭ ሽንኩርት አዘጋጅቻለሁ። ሁለቱ ነጭ ሽንኩርት ጨምራለሁ። እያያችሁ ምናልባት ሁለቱም ብዙ ሊሆን ይችላል። እናንተ ለምን ሰላጣ ላይ በጣም ነው የሚበዛው ነጭ ሽንኩርት፣ እኛ ችግር የለብንም፣ እንወዳለን። ለዛ ነው እንደዚህ አደርግና በመቀጠል ቅድም የጨመርነውን ነገር ጭምቅ አድርገን እናወጣዋለን። ያችኋል ከውስጥ የሚወጣው ውሃ አንድም የጥቅል ጎመኑ ውሃ አንድም ደግሞ የጨመርነው ነገር ነው። ሳንዱቻችሁን ስትሰሩ ምንም ያህል ጊዜ ብታቆዩት ይሄ ዳቦውን ፍትፍት የማድረግ ጸባይ አይኖረውም። ቀዝቃዛ የሚበላ ሳንዱች ስለሆነ ቀዝቃዛው ልትፈልጉት የምትችሉት ምግብ ስለሆነ ሊቆይ ስለሚችል በተቻለ መጠን ውሃውን አጥልለን ከውስጥ ጨምቀ ዳቦን እንዳያበላሸው ማድረግ መቻል አለብን። ተቻል እንደዚህ ፍርፍር ያለ መሆን መቻል አለበት። አያችሁ የወጣው ውሃ አይታችሁታል። የጨመርነው ቬኔገር መቼም ይሄንን የሚያክል አይደለም፣ ግን ጨው ስለጨመርንበት ከጎመኑም ላይ የራሱን ውሃ ወጥቷል። እዛ በቃ ቅድም የሰራ ነው ማዮኔዝ ያለን እሱን እንደዚህ ጭራለ። ጨው ራሱ ጎመኑ አለው አያስፈልገውም። ከቤኒ ጎስ ደግሞ ይወስደው ደግሞ የራሱ የመጎምዘዝ ጣዕም አለው። ስለዚህ ምንም እንጨምርበት ነገር የለም። ማይነራችን ብቻ ጨምረን ከነጭ ሽንኩርቱ ጋር አብረን ልውስጥ እናደርገዋለን። ታያችኋል ሁለት ትልቅ ሰርቻ አለው ይሄና ይሄ ማለት ነው። ይሄ ደግሞ ለእኛ ለዶች የትምህርት ቤት ትንንሽ ስለሚፈልጉ በትንንሹ እንደዚህ ሰርቻ አለው። ምን አደርጋለሁ መሰላችሁ? እዚህ ጋር ሰላጣውን አደርጋለሁ።

በጣም ክረንቺ ነው። ዶሮ ምን ብዬ ልንገራችሁ። ቆይ ብቻውን በልቼ ላሰማችሁ። አያችሁት? በጣም አሪፍ ውስጡ ለስላሳ ከላይ ደግሞ ክሽክሽ የሚል በዚህ ላይ ሰላጣው ቀስቀስ ማለት ነው። ልባችሁ ዳቦ ለስላሳ የመጨረሻ በጣም በጣም በጣም አሪፍ ነው። ሰምር እየመጣ ነው። ይሄ ደግሞ ሙቀቱ ምናምን እንግዲህ በረንዳ ላይ ቁጭ ብሎ ምናምን እንደዚህ አይነት ምግብ አይነት ነገር ይጋብዛል። ዊንተር ሲሆን እንኳን ሱፕ ምናምን ሾርባ አይነት ነገር ነው። የበረድስት ምግብ በውስጥን የሚበስል ነገር ማለት ነው። ሰመር ግን ሲሆን ደግሞ በደንብ ነው አብሮ የሚሄደው የሆነ ቫይብ ራሱ የሚመጣው የሰመር እንደዚህ እንደዚህ አይነት ነገር ሰርተን ውጭ ስንቀመጥ ምናምን አደለ። ለማንኛውም ግቢ ያለችው ግቢያችሁ ውስጥ በረንድ ያለችሁ እንደኔ ደግሞ በረንዳችሁ ላይ እንዳቅማችሁ ሆናችሁ ይሄን የመሰለ ምግብ ሰርታችሁ በደንብ ከቤተሰቦቻችሁ ጋር ጥሩ ጊዜ አሳልፎ ብዬ እላለሁ። እንግዲህ ለዛሬ የነበረኝ ቪዲዮ ይህን ይመስል ነበረ። አዲሶናቸው ቻኔል ቻኔል ከወዳችሁ ሰብስክራይብ ማድረጋችሁን እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። ተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።